ይሄ ከፈት እንዴ አይ አይ ይሄ ከፈት አይ ይሄ ከፈት ይሄ ይሻላል ይሄ ሰላም ሰላም የተወደዳችሁና የተከበራችሁ ውድ የአሌክስ ራያ ዩቲዩብ ቻናል ቤተሰቦች እንደምናላችሁ? አላችሁ እንግዲህ ዛሬ በጣም የምወዳቸው ና የማከብራቸው ቤተሰቦች ቢኒ እንዲሁም ሰብለ የላኩልኝ ስጦታ አለ ይህ ስጦታ ምንድነው እንግዲህ አብረ ነው የምናየው ይሆናል ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብራችሁ እንድትቆዩ በትህትና እጠይቃለሁ ይቃ ምንድነው የምን ከፍተው ይሆናል አንድ ላይ አብራችሁን ቆዩ ክ ነው እንግዲህ ፓክድ ነው። ውስጡን አብረን ከፍተን የምናየው ይሆናል። ይሄኛውስ ደግሞ ምንድን ነው የሚለውን አብረን እናያለን። ይህኛው ደግሞ በጣም ተለቅ ያለ እቃ ነው። በጣም ትልቅ ነው። ዋው በጣም የሚያምር ግምባል ነው። እንግዲህ ውስጡን አብረን የምናየው ይሆናል። እንግዲህ ማንኛው ይከፈት የሚለውን እስኪ እናያለን። ይሄ ይከፈት እንዴ? አይ አይ ይሄ ይከፈት። አይ ይሄ ይከፈት። ይሄ ይሻላል። በጣም የሚያምርና በጣም ቆንጆ የሆነ ዋየርለስ ማይክ ነው። ማድረግ ይቻላል። ስፈልግም እዚህ ጋር ማድረግ እንችላለን። በጣም ደስ የሚል ዋየርለስ ማይክ ነው። እጅግ በጣም አመሰግናለሁ። በጣም ይህንን ይመስላል። ይህኛው ደግሞ ምንድን ነው? የማይኳ ባግነች። በጣም የምታምር ባግነች። እንደምታያት አስቀምጠን እዚህ ጋር የፈልግንበት ቦታ እነዚህ ኪሳችን ጋር ይዘመዞር እንችላለን ማለት ነው። ቻርጀሮች ምናምን አሉ እዚህ ጋር እነዚህ በጣም የሚያማምሩና በጣም ግሩም የሚሆኑ በጣም ድንቅ ነው። አሁን ደግሞ እንግዲህ ወደ ሁለተኛው ስጦታችን እንሄዳለን። ሁለተኛው ምንድን ነው? አብረን እንከፍተዋለን። ዘመናዊ የሆነ ጊንባል እንደላኩልኝ ለቪዲዮ በጣም እንደፈለጋችሁት ማድረግ ይችላል። ታያችሁ ኋላ ወደታችን ከፈለግ ወደ ላይም ከፈለግ በቃ እንደፈለግ ነው የሚያደርጉ ታያችኋላ። እጅግ በጣም የሚያምር ዘመናዊ ጊንባል እንደላካችሁልኝ እጅግ በጣም አመሰግናለሁ። ሰብሌት፣ እንዲሁም ቢንዬ እጅግ በጣም እኔ ለማበረታታት እኔ እንደዚህ ትልቅ ደረጃ እንድደርስ የምታደርጉልኝ አስተዋጽኦ በጣም ደስ የሚልና በጣም ወዳችኋለሁ። እናንተም እንግዲህ ባዳቸው በሰላማችሁ ይብዛልኝ። እኔ መሰለ ጊባል የመሰለ ደግሞ ዋይርለስ ማይክ ስለላካችሁልኝ እጅግ በጣም አመሰግናለሁ። እኔም እንግዲህ በዚህ በላካችሁልኝ እቃ የተሻለ ስራ ሰርቼ እናንተን ለማስደሰት እንዲሁም ፎሎሮችን ለማስደሰት ሞክራለሁኝ። እንግዲህ የቪዲዮ የምታዩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን። አመሰግናለሁ። ወዳችኋለሁ። ይችን ይህንን ይመስል ነበር። ይህንን የሚያምር ቪዲዮ አእምሮና ሸብርቆ እንዲታይ ያደረገው ብስራት ስቱዲዮ ነው። ብስራት ስቱዲዮ እንግዲህ የሰርግም ሆነ የልደት የተለያዩ ፕሮግራሞችን መስራት ይችላል። አድራሻ ኖክ ሞላ ፋርማሲ ጎን ነው። ስልክ ቁጥር በ0910 98 93 63 ይደውሉልን። እናመሰግናለን።